ሄላው ሄላ ሄላው ሄላ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን መመሪ አለሁ። እግዚአብሔር ይመስገን ሰላም ነኝ። ይቅርታ ጫጫታ አለ መሰለኝ፣ ትንሽ ያው የሰው ነገር ስለሆነ። እሺ፣ እንዴት ላርግ? እንዴት እንቀጥል፣ ወይስ እንቀጥል? ችግር የለውም እንቀጥል። እኔ እንኳን እግዚአብሔር ይመስገን። ትምህርቱን ቦታ መቀየር ትችያለሽ? ይቅርታ ይኸው ቀየርኩት። ይሰማል አሁን? እሺ ትምህርቱን መከታተል ከጀመርኩት ትንዘግየር ብያለው። ህይወቴም እግዚአብሔር ይመስገን ጥሩ ጥሩ ለውጥ እያገኘሁኝን እግዚአብሔር ይመስገን። ቅርታ ሳላት ሰው ስለገባው ትንሽ እንደንግጭ ያለ ችግር የለውም። ወደ ጉዳያችን ምግባና ያው የህል ህልም ስለ ህልም ነው የምናወረው። ምትነግሪ ነገር ካለ ንገሪ። ህልም በተደጋጋሚ የማየው የሆነ መልኩን የማላቀው ሰው ነው እና አጭር ነገር ነው የሚሰጠኝ። አሁን ከዚህ በፊት ብዙ ጊዜ እኔ ጸል ያለው፣ ጾም አለው ሰግዳለ። ጾም ላይ ግን በተለይ ሮብ አርብ ምናምን ጾም ላይ የሆነ በቃ ምግብ ላይ በጣም ያንቀዠቅሸኛል። በቃ በጣም በቃ የመብላት ፍላጎቴ እንደ ሕፃን ልጅ ይጨምራል በቃ እና ይቅርታ፣ የእኔ እህት፣ ዛሬ ስለ ህልም ነው የምናወራው እና ያየሽው ነገር ካለ ብቻ ነው የምቀበለው። ይቅርታ እሺ። በህልም ማለት ነው። እና አንድ ጊዜ ምን አለኝ፣ በህልሜ መጣና አንቺን እኮ የሚያስቸግርሽ ስጋዊ ፍትወት ነው አለኝ። በህልሜ ማለት ነው። የሆነ ሰውዬ መጣና እንዲህ ነው በቃ ሌላ ምናምን ነገር እንኳን አላለኝም እኮ። ይሄ ጥቆማ ኮ ነው እኮ ይሄ አሁን። አሁን እኔ እኮ ህልምሽን በግድ ንገሪኝ ሳይሆን የደወልሽበት ዋና አላማ አልፈታ ያለ ህልም ካለ አሁን። ይህ ቀጥታ ኮ የስጋ ፍትች ያስቸግረሽ ጥቆማ ነው። ጥሩ ጥቆማ ነው። ይሄ ምንም ፍቻ ያስፈልገውም። አመሰግናለሁ። ይሄ ቆይቆይ መምህር አልጨረስኩም፣ አልጨረስኩኝ። እሺ አንድ ጊዜም ደግሞ እንደዚህ በህልሜ ምን አየው፣ በኋላ ትደዊ ነት አይ፣ መስመሩን አላገኘው። ይቅርታ መምህር፣ ሀሳብሽም አልተሰበሰበም ወይም ደግሞ ስትደውዪ ሳትዘጋጂ ነው የደወልሽው። አይደለም፣ ተዘጋጅቻለሁ። ልጆቹ የሆነ ሰዓት ላይ በቃ አስቸገሩ፣ ለዛ ነው እና አንድ ጊዜም ደግሞ እንደዚሁ በህልሜ ምን አየሁኝ አንቺ እሱ ሰውዬ እራሱ መጥቶ አንቺ ዘመናዊ ነሽ መንፈሳዊ ይለኛል። እና ዘመናዊም መንፈሳዊ እምለዋለሁ። በቃ ይህንን ጥያቄ ነው የሚጠይቀኝ፣ እኔም ይህንን ነው የምመልሰው። ጥሎኝ ይሄዳል ማለት ነው። አዎ አንድ እንግዲህ ሰውየው ማን እንደሆነ ለይተሽ ማወቅ የሚገባሽ ነገር አለ። ምክንያቱም የሚጠቅምሽ ለአንቺ ነው። ከምትጸልይ ከምትጸልይባቸው ታቦቶች ውስጥ ይሁን ወይም ከምትቀርቢያቸው ሰዎች መካከል ይሁን ወይም ደግሞ ሃይማኖትሽን ሊያስጥል የሚፈልግ ይሁን እርግጠኛ አልሆንሽም። ስለዚህ ግን የሚጠይቀው ጥያቄ ጥሩ ምርምር የሚሰጥ ነው። መንፈሳዊ ነሽ ወይስ ዓለማዊ ማለት ራስሽን ቼክ አርጊው። መንፈሳዊ ነኝ ካልሽ ደግሞ ማድረግ የማይገባሽን ነገር አታደግ። መንፈሳዊ በቃ እንዲ ነው የሚል። ዘመናዊ ነሽ መንፈሳዊ ይለኛል፣ እኔ ደግሞ ዘመናዊ መንፈሳዊ ምለዋለው። በቃ ይህንን ነው የምመልሰው። በነገራችን ላይ ዘመናዊነት ማለት መንፈሳዊ መሆን አለመሆን አይደለም ግን ከቻልሽ ባለሽበት ሁኔታ ሆነሽ መንፈሳዊ መሆን ትችላለሽ የሚል መልእክትን ያለው ዘመናዊ ነኝ ካልሽ መንፈሳዊ አደለሁም ማለት አደለም። መንፈሳዊ ከሆንሽም ዘመናዊ መሆን ትችላለሽ። ግን ያለውን የህልሙን ትርጉም ለመረዳት መጸለይ አለብሽ። ምክንያቱም ይሄ ምንድን ነው? ማን ነው እንደዚህ ብሎ የሚጠይቀኝ? ለምንድን ነው? እውነት ጸልየሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው ወይስ ኃጢአት ሰርተሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? በምን ቀን ነው ይሄ ጥያቄ የመጣብሽ የሚለውን ማወቅ አለብሽ። ጭንቀትሽ፣ ሀሳብሽ ምን ሁኔታ ላይ በነበርሽ በሰዓት የመጣ ጥያቄ ነው የሚለውን መረዳት አለብሽ። እዚህ እኔ ያለሁት ግብጽ ነኝ እና ሱባኤ ይዤ ነበር ከዚህ በፊት ቅዱስ ሚካኤል ገዳም የሚባል አለ። እዛ ሄጄ በቃ ለራሴ ጌታዬ ሆይ በቃ አንዱን መንገድ ምራኝ፣ ማለት መቁረብ እፈልጋለሁ ግን እፈራለሁ እና እሱም መንገድ በቃ እስኪ በሁለት ሺህ አስራ አምስት ጥሩ ህይወት እንድሰጠኝ ምናምን ብዬ ሱባኤ ይዤ ነበር እና እዛ ሳይሆን ስመጣ ነው ቤቴ ስመጣ ነው ያየሁት። እና አንቺ ዘመናዊ ነሽ መንፈሳዊ በቃ ያኛው ከዚህ በፊት አንቺን እኮ የሚያስቸግር ስጋዊ ፍቶት ነው ያለኝ ሰው ነው እንደዛ ያለኝ ማለት ነው። እና በተደጋጋሚ ያ ሰው ይመጣል እና መልኩ ይሄ ነው አይባልም። ወጣት ነገር ነው፣ ግን በቃ ለመግለጽ ያቅተኛል። አጭር ነገር ነው እንደ ጥያቄም ምናምን እውነቱን ነው ወይ አልልሽም። እውነቱን ነው ወይ ብለሽ ራስሽን ጠይቄ እኔ አሁን አሁን እንድትኝም አይደለም ግን እውነት የስጋ ፍትወት ነው የሚያስቸግረኝ? የት ጋር ነው የተሸነፍኩበት? እውነት ይህን ነገር ባስተካክለው ህይወቴ ጎደሎ ነው ብዬ የማስተካክ ማነው ብዬ የማስበው ነገር ይስተካክልልኛል ብለሽ ራስሽን ቼክ እንድታደረግ የመጣልሽ ሀሳብ ነው። ደግሞ ከዚህ በፊት እንዲህ ጸሎት ሳልጀምር የሆነ ሰው ይመጣና ይገናኘኛል ወይ ደግሞ በሩን ከፍቶ ሲገባ ይታወቀኝና ከኋላ ሲል ምናምን ይታወቀኛል በስንት መከራ በስመ አብ ወልድ መንፈስ ቅዱስ ስል ነው ዞር የሚልልኝ። አሁን ደግሞ ጸሎት ከጀመርኩ በኋላ ብዙ ጊዜ ምንድን ነው የሚታይ? አሁን ወንዶች እያሉ እኔ ነኝ፣ በጣም በቃ ለግንኙነት እንዴት ነው የሚያደርገኝ ነገር ለእኔ ለራሴ፣ በቃ ይቅብጥብጥብጥ፣ በቃ እነሱ ግንኙነት እንዲያደርጉኝ በቃ የምገፋፋ ሰው ነው የሚመስለኝ፣ በህልሜ ማለት ነው። በቃ ይርይር፣ በቃ አክሽን ስታይሌ ሁሉ ነገር ይቀየራል በህልሜ ከነሱ ጋር እኔ ነኝ መገናኘት የሚፈልገው። እሱን ነው ደግሞ እያየ ያለው ማለት ተከታታይ የሆነ ነገር ነው ብዙም አይደለም፣ ግን አልፎ አልፎ እንደዛ። በፊት አልፎ አልፎ ሲገናኙኝ ነበር የሚያሳየኝ። አሁን ደግሞ እኔ ነኝ ለመገናኘት ፍላጎቱ ያለኝ። በቃ በጣም አክሽኔ ይቀየራል ስታይሌ። በቃ እንዴት እንዴት እንደሚያደርገኝ በቃ በጣም ይገርመኛል። በህልሜ ላይ የማየው መቅበጥበጥ ማለት ነው። ይሄ ከተለያዩ ወንዶች እንግዲህ ፎቶሽ ያንቺ ከሆነ ከማየው አንጻር በዝሙት መልክ የሚፈልጉሽ ወንዶች ይኖራሉና እና ከነዛ የመጣ መንፈስም ይኖራል። ለጋብቻም ምንም እንግዲህ የተለያየ ሀሳብ ያላቸው የተለያዩ የዛር መንፈስ ያለባቸው፣ ከመናፍስት ጋር በተገናኘ ሆን ብለውም የሚያመልኩ የዝሙት መንፈስ ያለባቸው፣ የቡዳ መንፈስ ያለባቸው ካለባበስሽ አንጻር ይገባል እና የእነሱ መንፈስ ነው በነገራችን ላይ በህልምሽ መጥቶ የሚገናኝሽ ከሆነና የሚያባርርሽ ከሆነ ይኸው መንፈስ የሚያባርሽ ከሆነ የሆነ ጊዜ ላይ የኖርሹ ላይፍ እና ከዛ በኋላ የተውሹ ላይፍ ነው ስትታዩ እና መንፈሳዊቱ ስትገቢ ያ መንፈስ ከዛ ሰው ጸባይ እና ከዛ ሰው ማንነት አንጻር ከፍላጎቶቹ አንጻር መጥቶ ያሳድዳል። እንዲሁም ደግሞ ስንፈቶሲብ ያሰራ የተለያዩ መስተፋቅሮች ያሰራ ሰው ጋር ግንኙነት ካለሽ የዛ ሰው መንፈስ ከአንቺ ጋር በዚህ መልኩ አይላቀቅም፣ ይመጣል እና መስተፋቅርና ስንፈት ወሲብ ስንፈት ወሲብ ማለት ወንድ ልጅ ከሴት ጋር በሚያድርበት ሰዓት ቶሎ ስሜቱን ሳይረዳው ምንም ሳይለው ቶሎ ብሎ የሚያጠናቅቅ ማለት ነው። ይሄ ችግር ያለበት ወንድ ደግሞ ደብተራ ጋ ሄዶ በሰይጣናዊ በሆነ አጋንንታዊ በሆነ መንገድ ከሴቶች ጋር ረጅም ሰዓት ሩካቤ ለመፈጸም የሚጠቀምበት መንገድ ነው። በሳይንሱ የተለያየ አይነት ሕክምና እያደረጉ ወይም ደግሞ የተለያየ አይነት ኪኒን እያደረጉ የሚጠቀሙትን በሰይጣናዊ መንገድ ማለት ነው። ስለዚህ ይህን የሚያደርጉ ወንዶች ይህን የሚያደርጉ ወንዶች ከአንቺ ጋራ ሪሌሽን ካላቸው የእነሱ መንፈስ ከአንቺ ጋራ ይቀጥላል ማለት ነው። እና ለዛ ነው እንዲቅብጥብጥ። ይሄ ያልከው ከዚህ በፊት ኢትዮጵያ በነበርኩበት ሰዓት የሆነ ልጅ ነበር፣ እና በጣም በሀብት ደረጃ ያለው ነው። እና እኔ አሁን ላይ ነው እንትኑ የገባኝ። እና ድምፅሽን ትንሽ ቀረብ አድርጊልን ይቅርታ። ይንመት እንደዚህ። አሁን ይሄ ስንፈተ ወሲብ ያልከው ማለት ነው። ከዚህ በፊት የሆነ ልጅ ነበር። ልጁ ክፍለ ሀገር ልጅ ነው። የተዋወቅነው አዲስ አበባ፣ አዲስ አበባ አራት ኪሎ ነቶ ልጅ ያለፍት እና መኪና የሆነ ብቻ በንትን የመጣው የሆነ የሚያስጨርሰው ነገር ነበር። አዲስ አበባ ላይ ተተዋውቀ ብዙ በቃ እንዲህ ሰው ሲያየኝ የሚወደኝ አይነት ሰው ነኝ፣ እና ተግባባን። ምንም ነገር ከኔጋ ምንም አይነት ግንኙነት ማድረግ አይችልም ማለት ነው እና እኔን ደግሞ ይወደኛል ማለት ነው። እና ብዙ ጊዜ አንቺ ከሄድሽ በኋላ ነው ስሜት የሚመጣው እኔ እወድሻለሁ ይላል። እኔ ደግሞ ንብረት በጣም ብዙ ስለነበረው ቀርበው ነበረ እና ብዙ ጊዜ እንትኑ ነገሮቹ ለወሲብ የሚነሳሳለት መጠጥ ሲጠጣ ነበረ፣ አልኮሎች ማለት ነው። ቮድካ ምናምን ሲጠጣ ነው እና እንደዛ ጠጥቶ ግንኙነት እኔ ጋ ማድረግ እንደሚፈልግ ነበረ የማውቀው። እኔም አብሬው ጠጣ ነበረ እንጂ በዚህ መንፈስ ጠርጥሬው አላውቅም። በመጠጥ እንደሚነሳሳለት ነበር የሚነግረኝ። አዎ ያው ዞሮ ዞሮ ነው አድርጓል ብዬ ባልደመድምም እንዲህ አይነት መንፈስ ያለበት ሰው ከአንቺ ጋር የሆነ ላይፍ ካሳለፈ ይሄ የማይቀር ነገር ነው። ያሳድዳል፣ ያባራል። በህልም እንዲሁም ከርቀት ሴት ልጅ በጣም ውጥር ያለ ልብስ ለብሳ ለቡዳ የሚያጋልጥ ጸጉር ወይም ደረት ላይ ጡት ምናምን እንደዚህ ሆና የምትሄድ ከሆነ ቡዳ መንፈስ ስለሚገባ ማታም ሰላማዊ ስሜት አይሰማትም። ያው መንፈስ ያሰቃያታል እየመጣ ይገናኛቸዋል። ትልልቅ እናቶችም ጭምር ማለት ነው። በጣም በሚያሳፍር መልኩ እናቶች እድሜያቸው እራሱ ከአምስት ዓመት በላይ ከአርባ ዓመት በላይ የሆኑ እናቶች ራሱ ይሄው ነገር እስከ ትልቅ እድሜያቸው ድረስ ይቀጥልባቸዋል። ለምን መንፈስ ስለሆነ ነው። የዝሙቱ መንፈስ አብሮ ይኖራል ማለት ነው። በልጅነት የገባም ቢሆን አብሮ ይኖራል። ስለዚህ የዚህ ነገር መፍትሄው ማታ ሰግዶ መተኛት ስጋን አድክሞ መተኛት ነው፣ ትልቁ ነገር ስጋን ስታደክሚው እንደዚህ መንፈስ መጥቶ እንትን አይልም፣ አይገናኝም። ምክንያቱም ላብሻ አያስጠጋውም። ልክ ነው። እኔ ጸሎት ሳልጀምር መጥቶ ነበር። አሁን ጸሎት ከጀመርኩ በኋላ ደግሞ እኔ መገናኘት ስፈልግ ምንድን ነው እሱ እኔ እንትን እላለሁ። የምፈልገው ነገር ነው ይሄ። ያመጣውስ ምንድን ነው ብዬ ለራሴ በቃ ሰጥኪ መምህርን እግዚአብሔር ፈጥሮ ካገኘው እናገራለሁ ብዬ እንትን አልኩኝ። አመሰግናለሁ። እንግዲህ እኔ እህት ወደ መፍትሄው አንዴ ልግባልሽ እና እንሰነባበት ዛሬ ብዙ ሰው ማስተናገድ ስላለ ቢ ነው። ይኸውልሽ ብዙ ጊዜ እንደዚህ አይነት አቋምና ሰውነት ላይ ወይም ደግሞ በእንደዚህ አይነት ምቹ የሆነ ላይፍ ውስጥ የምትኖሪ ከሆነ እና ጥሩ በጎ የሆነ መልእክት ከእግዚአብሔር ህልም ማየት የምትፈልጊ ከሆነ ሥጋን ትንሽ ማጎሳቆል ያስፈልጋል። ማለት ወደሽ ፈቅደሽ መስገድ፣ ከአልጋ ላይ ወረድ ብሎ መሬት መተኛት መልመድ፣ ምቾቶቹ መቀነስ። እንደገና ምን ይላሉ አባቶች፣ ማታ ሌሊት ብዙ ውሃ ጠጥቶ የተኛ ሰው ህልም የማየት እድሉ በጣም ሰፊ ነው ይላሉ። ጸበል ማለት ነው። ዞሮ ዞሮ ማታ ጸበል ስለማይጠጣ ነው ግን የተጸለየበት ውሃ የተባረከ ውሃ ጠጥቶ በስማሞል ንፍስ ቅሱሎ ጠጥቶ የሚተኙበት ጊዜ ነበረ። ይሄ ከአባቶች ልምድ ነው ግን ወደ አንቺ ስመጣ ጸልዮ መተኛት። እንደገና ደግሞ ረጅም ሰዓት እንቅልፍ የሚተኛ ሰው ህልም አያዩ። በተለይ በጊዜ የሚተኙ ሰዎች ህልም ላያዩ ይችላሉ። ካዩም እንኳን ጠዋት ሲነሱ ምን ነበር ያየሁት ማ ብለው ይረሱታል። ለምን ገና እንቅልፉን እንደተኙ ስለሆነ ህልሙን የሚያዩት እስከሚነጋ ድረስ ህልሙ በአእምሯቸው ላይ ወዲያው ለማስታወስ በሚመች መልኩ ሴቭ አይሆንም። ልክ ትኝት ብለን ግን ከተወሰነ ደቂቃ በኋላ ከአንድ ሰዓት ከምናምን በኋላ ወይ ከሰላሳ ደቂቃ በኋላ የምንነሳ ከሆነ ህልሙን የማስታወስ አቅም ይኖረናል። ሌሊት ለሽንት ስንነሳ ወይ ደግሞ ሌሊት ለሆነ በሆነ አጋጣሚ ብድግ ካልን ቶሎ ብሎ ጻፍ ማድረግ ነው እንዳይረሳ። ግን ምቹ የሚመች አልጋ ላይ ሆኖ በመተኛት ህልም አይታይም ሳይሆን፣ ብዙ ጊዜ ስጋ ምቾት ከተሰማው ህልም የሚባል ነገር አይታይም። ለምሳሌ እዚህ ጋ «ኃጢአቴ ስለበዛ ነው ወይ መምህር? ህልም ብዙ ጊዜ አላይም» የሚል ጽሁፍ እያየሁኝ ነው። እና ህልም የምናየው የሚመች ቦታ ማነው የሚቆረቁር ቦታ ስለተኛን ስላልተኛን ብቻ ሳይሆን ስጋ ብዙ ጊዜ ምቾት ከተሰማው፣ የሚመች ምግብ የምንበላ ከሆነ በጣም ረጅም ሰዓት ረፍት ካበዛ ላይታይ ይችላል ህልም። በጸሎት በጾም በስግደት በተለይ ደግሞ በጣም በጣም ደክሞን በተኛንበት ሰዓት ግን ህልም የመታየት አቅም አለው። በጣም የደከመች ሰዓት እኮ ረጅም ሰዓት አተኝም። እንቅልፍ ራሱ ይከለክልሻል። በዛች ቅጽበት ውስጥ የምታያትን ህልም ግን ቶሎ ብሎ ጻፍ ማድረግ ያስፈልጋል። አንቺ ጋር ግን ያው ብትቺ የምታያቸውን ህልሞች ትርጉሙን ለማወቅ ሞክሪ፣ እየመጣ የሚነግርሽ ማን እንደሆነ ለማወቅ ሞክሪ። በጣም አዎ፣ ከዚህ በፊት ራሱ የሆነች ጓደኛ ልታገባ ብላ በህልሜ ነው ጓደኛ ስሟን ጠርቶ ማለት ነው ልታገባ ነው ግን በቅዱስ ቁርባን ነው አለኝ እና የእውነት መምህር፣ እግዚአብሔር ምስክሬ ነው። ሜሴንጀር ላይ ገብቼ እሷ ጋር ልደውልላት ስገባ እሷ ደውላለች። ከዛ በህልሜ በሰርግ ነው ይል ነበረ። ሰርግ በህልም ደስ ባይ ነው ግን በቅዱስ ቁርባን ነው ስላለ ልንገርሽ፣ በህልሜ እንደዚህ ያየው ስላ፣ ወይኔም እውነትሽ ነው በስማ ተገረመች። በቃ ላገባ ነው ደውላ ነበረ ራሱ ና የደወልኩልሽ ራሱ ልነግርሽ ነው ብላለችኝና እንጨርስ እሺ። አሁን በህልም በህልምሽ ጓደኛሽ በቁርባር እንደምታገባ ማሳየቱ እና ሰርግ ማየትሽ ጥሩ ሆኖ ሳለ ግን ከአንቺ ጋር የሚያገናኘው ነገር ምንድን ነው የሚለው ነገር ማሰብ ያለብሽ። ለምንድን ነው ያየሁት? ጓደኛ ስታገባ ለምን አየሁኝ? ምንድነው? ከዛ በኋላ ከዛስ ት ያለሽ አይደለም ምንድን ነው የሚለው ነገር መጸል ያለብሽ ነው። አሁን የምታያቸው ህልሞች በሱባኤ መጠየቅ የሚገባሽ ህልሞች ነው። የምታየው ማን ነው የሚነግረኝ? የሚጠቁመኝ ማን ነው? ይቅርታ እያወራሁሽ ነው፣ ከነገርኩሽ በኋላ ልዘጋው ስለሆነ ነው። ሄት በቃ አትጨምሪ። ማን ነው የሚያወራኝ? ማን ነው የሚነግረኝ? ይሄ ነገር ምንድን ነው ብሎ ሱባኤ መግባት ያስፈልጋል። እሺ። ምክንያቱም ምንድን ነው አሁን ጓደኛሽ፣ ይቅርታ ይቅርታ፣ አልችልም፣ ጓደኛሽ እንደምታገባ መንገሩ አይደለም ዋናው ነገር፣ ለምንድን የነገረኝ ነው። ለምንድን ነው እሷ እንደምታገባ በቁርባን እንደምታገባ የነገረኝ? መጥቶ ከኔ ጋር የሚያገናኘው ነገር ምንድን ነው? እኔ ምንድን ቆርብ ነው ወይ ቁረቢ ማለቱ ነው ወይ የሚለውን ነገር አስቢበት ማለት ነው። በጣም ብዙ ሰዎች ህልማቸውን እየጻፉ ጽሁፍ ያለውን ደግሞ መቀበል ስላለብኝ ልሰናበትሽ ነው። የነሐይት እሺ እሺ መምሬ፣ አንድ ጓደኛ አጠገቢ ጋር አለች፣ ልታናግር ሶስት ደቂቃ እያለች ነው። ይቅርታ ይሄ ነሐይት እያልኩኝ ነው። አልሰማሽም መምሬ፣ በመድኃኒዓለም አንድ ጊዜ ጓደኛ አጠገቤ ጋር ናትኝ። እሺ እሺ መምሬ፣ ሰላም ሰላም፣ እግዚአብሔር ይመስገን፣ ሰላም ነው። ጓደኛዋ ከሚከታተል ቆይቻሉ። ጠጋ በይ፣ ወደ ስልኩ ጠጋ በይ ነሐይት ማለት ስልኩን ወደ አንቺ ጠጋ አድርጊው ይቅርታ ድምጻቸው አይሰማም ርቋል መምህር ግርማ ይከታተል ነበረ በፊት መምህር ይሰማል አሁን እና እኔ ብዙ ችግር ደርስብኛል በፊት እዚህ ሀገር ሰባት ጊዜ ኮመት ቀርቻሉ ነው የሚባለው ብዙ ጊዜ ኮመት ይከታተለኛል እና ስደት ከመጣሁ ሰባት ጊዜ ኮመት ኛሉ በፊት ሳል በእውን ማለት ነው። ሰባት ጊዜ ኮመድኛሉ። በፉቅል ጸድፍ እና ከዛ ደግሞ ባህር ውስጥ ሄድ፣ መኪና ተከታታሊ ማለት ነው። ስድራ ቤታችን ምን እንዳለ አላውቁም። ልጅ ነኝ፣ በልጅነት ነው የተሰደድኩት። ሀገር ቤት ግን ቤታችን ውስጥ ዘንዶ ይገድላሉ፣ እኔና በሳር እናቃጥለዋለን። ዘንዶ ተከታታይ ያልማሉ፣ ዘንዶ እንገድላለን። ይሄ ነው ቤታችን ሁለት ህልም በአንድ ጊዜ አይነገርም እኮ ዘንዶ፣ እባብ፣ ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው የቤተሰብ በአዳም ብኮ የሚመለክ በአዳም ብኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየው። ውሻ እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ። እንደገና ዛርም ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ በአዳም ልኮ ይመለክ የነበረ ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከእኛ ውስጥ በንስሐ የሚሆን በጸበል ማስወገድ እንዳለብን ማሳያ ነው። ምር ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ላ ውስጥ እና ከዛ ወጥቼ ነጭ ለብሴ የቁርባን የሚቀርቡበት ቤተክርስቲያን ነጭ ለብሴ ሚንኬል ቤተክርስቲያን ተላ ሁለተኛ ጊዜ አለው ማለት ነው። ከዛ ቁርባን ሲቀበል ደሞ ይህ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለ ነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ በህልም መቁረብ ማለት በእውን ቀጥታ ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሽ ይሄም አለ፣ ይሄንንም አስቢ፣ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው። እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ። እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው። አመሰግናለሁ። እሺ፣ ምዕመናን ወደ ጽሁፉ ልምጣ። እንግዲህ ስልኩ በጣም ረጅም ሰዓት ነው። ብዙ ነገር ያነበብኩኝ ልነግራችሁ የሚችለውን ነገር ነው የያዘብን። በህልም ምንድን ነው? በህልም ህፃን ጡት ማጥባት ምንድን ነው? ይላል። ህፃን ጡት ስናጠባ ካየን ሴቶች ከሆናችሁ ስላለፈው ታሪካችሁና ስለ ድሮ ስለ ጥንት ማነታችሁ ማወቅ የሚገባችሁ ነገር አለ። የስላሴ ልጅ አባቶች ሲፈቱት የስላሴ ልጅነት ያገኘንበትን ጊዜ ማሰብ አለብን። ስለ ልጅነታችን ጡት ማጥባት ማለት ደግሞ ቃሉን መማር የእግዚአብሔር ቃል መመገብ ማለት ነው። እንደዛ አሳጥረሽ ስለነገርሽኝ ነው። ህጻን ጡት ማጥባት ማለት የራስን ማንነት ማባበል ወይም ደግሞ የሆነ ልንንከባከበው የሚገባን ወይም ልንጠብቀው የሚገባን አንድ የሆነ ደካማ ጎን አለን እና በጣም ጥንቃቄ ልናደርግበት የሚገባ ነገር አለ። የእግዚአብሔር ቃል መመገብ እንዳለብን የሚያሳየው እኔ ህልም አይቼ አላውቅም፣ ጭራሽ ምንም ነገር አላውቅም ይላል። ኃጢአት ስለበዛ ነው ወይስ በእግዚአብሔር መልሱልኝ፣ ባካችሁ ይላል። ማን ነው የሚለው? ተመስገን አምላኬ የምትል ነች። ህልም ለማየት ብለን አስበን አንተኛም። ግን ብዙ ጊዜ ስጋችን በጸሎት፣ በጾም፣ በስግደት ወይም በሆነ ጉዳይ ከደከመ ከተጎዳ ማታ ማታ ህልም የማየት እንትናችን ሰፊ ነው። ህልም የማየት እድላችን፣ ግን ጸልየን ስንተኛ ከእግዚአብሔር ነው የሚሆነው። ጸልየን ስንተኛ ከማን ይሆናል? ከእግዚአብሔር ይሆናል። መልእክትም ይሆናል። በዙሪያችን ያሉትን ጠላቶቻችን ምን እንደሚያደርጉብን ሊያሳየን ይችላል። ጠባቂ መላካችን ነው ይህን የሚጠቁመው። ሳይንሱ ምን ይላል? ህልም ለማየት ሆን ተብሎ ለማየት ተብሎ መተኛት ይቻላል። ዛሬ ማየት አልፈልግም ካላችሁ አለማየት ይቻላል። ማየት ከፈለጋችሁ ማየት ትችላላችሁ ብሎ ሌላ አይነት ሀሳብ ውስጥ ይመጣል። ግን ማየት ፈልጋችሁም እንኳ ራሱ እናንተ እንዲህ አይነት ህልም ማየት እፈልጋለሁ ብላችሁ ያንን ህልም አይደለም የሚያሳያችው አሁን ዲያብሎስ ከሆነ የእናንተን ሀሳብ አድርጎ እንድትደነቁና በትክክል አይምሯችሁ እንድትከተሉ የተሳሳተ ነገር ውስጥ እንድገቡ ሊያደርገው ይችላል። ግን አንድ ሰው ቀን ሲያስበው የነበረውን ቀን ሲያየው ሲያቅደው ሲያስበው የነበረውን ነገር ማታ የሚያየው ስጋዊ የሆነ ማንነት ውስጥ ስንሆንና በምግብም ብቻ ወይም በዓለማዊ ድካም ብቻ ምንኖር ከሆነ ነው። ከእግዚአብሔር የሆነ መልእክት ከሆነ ግን ጾመን ጸልየን ሰግደን ስንተኛ ያሳየናል። ሳይንስን የሚያሸንፈውን አንድ ነገር ልንገራችሁ። ምንድን ነው ለምሳሌ የሆነ ተራራ ስንዘል ስንሄድ ስንሮጥ የሆነች አውሬ መታ ስትነክሰን ድራማቲክ የሆነ ነገር አየን። እንዴት የሰው ልጅ አስቦና አቅዶ እንዲ አይነት ድራማ በእንቅልፍ ልቡ ሊያይ ይችላል? አቅዶና አስቦ ይሄን ሊያይ አይችልም። ስለዚህ ከኛ ውስጥ ሌላ አካል ድራማ አድርጎ የሚያሳየን ይሄንን፣ በስነ ስርዓቱ ድራማ አድርጎ ለእኛ ትምህርት እንዲሆን አድርጎ እንድንነቃ አድርጎ ጥቆማ የሚሰጠን የሆነ ኃይል አለ። እሱ መልአክ ነው፣ የሚጠብቀን መልአክ ለእያንዳንዳችን በውሏችን። አረብ ሀገር ያሉት በአረብ ሀገር በባህላቸው፣ አውሮፓ ሀገር ያሉት በአውሮፓ፣ እንደየሀገራቸው እንደየዘመናቸው እንደየጊዜያቸው ባሉበት ቦታ በሚገባቸው መልኩ ያሳያቸዋል። እና ህፃናት እንደ ህፃን እንደ መጫወቻ እንደ ተለያዩ ነገሮች አዋቂም ደግሞ በውሎ በሚገባው መልኩ ያሳያል። የማይመለከተኝን ህልም የምናይ ከሆነ የሌላ ሰው መንፈስ እኛ ጋር ገብቶ ሌላ ነገር እያሳየን ነው ማለት ነው፣ እያጋራን ነው ማለት ነው። ብዙ ጊዜ እኔ የማይመለከተኝን ህልም ያለው ትላላችሁ፣ ግን የማይመለከተኝን ህልም ሳይሆን እኛ ውስጥ ካለው በአድ መንፈስ አንጻር ያ ሰው የሚያየውን እኛም እያየን ስለሆነ ነው።